እንደምታውት ሰማ ፍጭ ነው። ይሄ ሽንኩርት አለ በቆሎ ይሄ እንደምታዩት አዩ በቆሎ ነው። በቆሎ እንግዲህ በጣም የሚገርም በቆሎ ነው። ለውበትም ለሁሉም ነገር ጠቃሚ ነው። ይሄ ደግሞ እንደምታዩት ይሄ መጭ የሚባለው ነው። ይሄ በሀገራችን አረሳችሁት ከሆነ መጭ ይባላል ይሄ ያው እዚህ አልፎ አልፎ ጤፍ አለ ጤፍ እንደምታዩት አለ። ትመጣላችሁ። በዚህ ደግሞ ደስት ነውና፣ እንደምታዩት ሰናፍጭ ይባላል ይሄ ይሄ። አሁንም ጤፍ እዛ አለ ጤፍ ነው ይሄ። ማለት በቆሎ ሸንኮራ አገዳ ነው ይሄ

እንደምታውቁት የበቆሎ ይሄ አምናው ዘንድሮ በጣም የተሻለ ነው። ይሄ በቆሎ አሁንም መልሶ በጣም የሚያምር በቆሎ ነው። ዘርዝሯል ጭራም እየበተነ ይባላል መልሶ ይሄ ማንጎ ነው ማንጎ ተክል፣ ማንጎ በጣም አሪፍ ነው፣ ማንጎ ነው ይሄ። ይሄ ደግሞ የበረሃ ዛፍ ይባላል፣ በጣም የሚያምር ነው። ይሄ ደግሞ ጠፍሬና ይባላል፣ ለመድኃኒት ለቲንካሮት ለምናምን ያገለግላል። ይሄ ደግሞ ጅሙር ክዝ ይባላል። ይሄ ደግሞ እና አላ ለሻይ ምናምን የሚሆን ነው። ብርቱካን ነው ይሄ። እና ይሄም ይመስላል ጭና ዲያብ። ይሄ ጥብስ መስሪያ ነው። ይሄ የምታዩት ሽንኩርት አለ፣ አርቲ አለ፣ ዳማከሴ አለ። እና ይሄን ይመስላል። በቃ እዝ ላይ ነው ያለ ነው። ዘንድሮ ወደ 25 ሄክታር አዝመራ አሲዘናል። እና መንግስት፣ ተኛ ጎን ነው ያለው የአፈር መዳበሪያም እየተጠቀምን ነው። እና ይሄን ይመስላል እላቸዋለሁ። ጠንክሩ፣ ተበራቱ ልክ እናንተም እንደኛ